ጌታ ይባረክ። መጽሐፍ ቅዱስ ሁለተኛ ቆሮንቶስ ምዕራፍ ሶስት ላይ ምን የሚል ቃል አለ? በነፃነት ልንኖር ክርስቶስ ነፃ አወጣን። ጌታ ይመስገን። በምን ልንኖር? ሁለተኛ ቆሮንቶስ ምዕራፍ ሶስት ቁጥር ያ ክፍል ትክክለኛ ኦሪጂናል ትርጉም ላይ ደስ ይላል። በነፃነት ልንኖር ክርስቶስ ነፃ ያወጣል። ገላትያ ነው ያለው። ሁለተኛ ቆሮንቶስ ሶስት አስራ ሰባት አስራ ስምንት ላይ ደግሞ ይላል የጌታ መንፈስ ባለበት በዚያ እንግሊዘኛ ላይ ምንድን ተቃል ትክክል? የጌታ መንፈስ ጌታ በሆነበት ይላል። የጌታ መንፈስ ምን በሆነበት? ለምን የጌታ መንፈስ ሁሉም ጋር አለ። ኤቭሪዌር እኮ አለ፣ እሱ ኦሚኒ ፖተንት ኦሚኒ ፕሬዘንት አለ፣ ሁሉም ጋር አለ። ግን ጌታ በተደረገበት ደግሞ ማኒፌስት ያለ ይሳ፣ ክብር ለኢየሱስ። ሲሆን ብዙ ቦታ እያለ ግን ሰው ከእስራት አይፈታም አይፈወስም፣ ከብዙ ችግሮቹ መሳረታ ለምን? ጌታ ስላልሆነ ልጆቻችሁን አንሱና፣ ጌታ ሆይ በሉት። መንፈስ ቅዱስ ሆይ አሁን በዚህ ምሽት በእኔ ህይወት ላይ ጌታ አድርጋ። ካንተ ውጭ በሽታ፣ ፍርሃት፣ አጋንንት ጌታ እንዲሆን አልፈቅድም። በኢየሱስ ስም የአርነት መንፈስ ህይወቴን ነፃ አውጣ፣ አስተሳሰቤን ነፃ አውጣ፣ ዘመኔን ነፃ አውጣ ዛሬ እስራት ሁሉ ከህይወት የተመጠሰ ቀንበር ተሰበረ። በነፃነት እኖራለሁ። በኢየሱስስም አ ሲበተላል እፃውን እንሄዳለን። ወገኖቼ የእግዚአብሔርን የዘላለም ሐሳብ ሽ ላደርጋችሁ እፈልጋለሁ። ከጀመርነው ትምህርቱስ እንቀጥላለን። የእግዚአብሔር ሐሳብ ለልጆቹ መዳን ነው። ቀ እግዚአብሔር እኛ ላይ ያለው ሐሳብ ምንድን ነው? መዳን የኢተርናል ላይፍ ወይም ምን የዘላለም ህይወት የመጀመሪያው የእግዚአብሔር ሐሳብ ኢተርናል ላይፍ ነው። ኢተርናል ላይፍ የሚለውን ሰሞኑ ከዲሳይፕሎች ጋር እየተማርኩኝ እየሼር እያደረግኳቸው ነበር ነበርና እንግሊዝ ይሄ ትክክለኛ ትርጉም ኢተርናል ላይፍ የዘላለም ህይወት የሚለውን ትርጉም እንገራቸው። ኢተርናል ላይፍ ሚንስ ኢዝ ኖት ኦንሊ ሊቪንግ ፎር ሎንግ ይርስ፣ ለረጅም ዓመታት መኖር ብቻ አይደለም። ብዙዎቻችን በልጁ የሚያምን የዘላለም ህይወት አለው ሲል ምን ነው የምናስበው? ዘለዓለም መኖር ባይዘዋይ ክርስቶስን ባታምኑም ዘላለም ትኖራላችሁ። ጉድ መሲሁ ኢየሱስን ያልተቀበለም ሰው ዘላለም ይኖራል። ለምን? የሰው መንፈስ የተፈጠረው የሰው እውነተኛ ማንነቱ ለዘላለም እንዲኖር ተደርገው የእግዚአብሔር ኔቸር፣ እግዚአብሔር ሰውን ዘላለማዊ ፍጥረት አድርጎ ነው የፈጠረው። በሌላ ቋንቋ በክርስቶስ ማመናችን ጥቅሮ ትርፎ ምንድን ነው? ለዘላለም ከእግዚአብሔር ጋር እንኖራለን። እነ ሰው በክርስቶስ ያለው

ልክ ኢየሱስ ያለው ህይወት መንፈስ ቅዱስ ያለው ህይወት እግዚአብሔር አባታችን ያለው አይነት ህይወት ማለት ነው። አሜን ነው ወይ? ኢየሱስ ምን አለ? ዮሐንስ አስራ እኔ አለ ህይወት እንዲሆንላችሁ ምን ምን አይነት ህይወት እሱ ጋር ያለው የልጁ ህይወት ማለት የእግዚአብሔር ህይወት። እኔም አለኝ ጌታ ኢየሱስን መቀበላችን ከሲዖል ከገሃነም ብቻ አይደለም ያወጣል እግዚአብሔር ያለውን አይነት የጽድቅ ሕይወት፣ እግዚአብሔር ያለውን አይነት የቅድስና ሕይወት፣ እግዚአብሔር ያለውን አይነት የገዢነት ህይወት። አሜን ነው ወይ? ኢየሱስ ይባል ለው ሚሊኒያ መኖር ብቻ ሳይሆን እራሱ እግዚአብሔር ያለውን ሕይወት። ለዚህ ነው አንደኛ ዮሐንስ ምዕራፍ አንድ ላይ ሲናገር እንደዚህ ናል። እየሰበከ ዮሐንስ እንደዚህ አለ፣ እናንተ ሰዎች የምንሰብካችሁ አንድ ነገር ነው የምንሰብካችኋለ ያየነውን የዳሰስነውን የቀመስነውን ህይወት ምን እንድትሆኑ እንድትካፈሉ፣ ወንጌል እንሰብካለን። አያጭ- ከሲኦል እንድታመልጡ ብቻ አይደለም። ግልጽ ነው። ከሲኦል እንድታመልጡ ብቻ ሳይሆን እኛ ከእግዚአብሔር ጋር የተካፈልነውን ከኢየሱስ የተካፈልነውን አይነት ህይወት እናንተ ለምን ያመልጣችሁ? ጌታ ይባረ እግዚአብሔር ጋር ያለ ህይወት ኢየሱስ ጋር ያለ ህይወት አሁን ወንጌል ኢየሱስ ያድናል፣ በክርስቶስ እመኑ የምንላችሁ ይህንን አብጋ ያለውን ወልድጋ ያለውን እኛም ደግሞ በማመን ያገኘነውን ነው። እናንተ ምን እንታረቡ እንድታገኙ ነው። ክብር ለኢየሱስ። ኢየሱስ ነው አንደኛ ዮሐንስ ምዕራፍ አንድ ከአንድ እስከ አራት የምታ ሴም ካይንድ ኦፍ ላይ አሜን ነው ወይ ደሴም እኛ ሃይማኖተኛ አይደለም ይሆን ነው። ኢቭን ከሚያቃጥል እሳት ብቻ አይደለም የተረፍነው አሌሉያ። ከሲኦል ብቻ አይደለም የተረፍነው። እግዚአብሔር ያለውን አይነት ህይወት በክርስቶስ ተሰጥቶናል። እያቸው አንድ ኤፌሶን ምዕራፍ አንድ ቁጥር አስራ ሶስት ላይ መንፈስ ቅዱስ መጥቶ እኛ ውስጥ አትሞናል። አሜን ነው እ በመንፈስ ቅዱስ አትም ያለ መንፈስ ቅዱስ ታ ምንድን ያተመ ምንድን ነው? መንፈስ ቅዱስ ይዞ ወደ አንቺ ህይወት የመጣው ወደ እኔ ህይወት የመጣው ካለ የእግዚአብሔርን ህይወት ነው፣ ሌላ ስጦታ የለውም። መንፈስ ቅዱስ የዘላለም ህይወት ይዞ ምን መጥቷል ሰው ልንመቷል። ሃይማኖተኛ አላደረገንም። ያደረገው ምንድን ነው? የእግዚአብሔርን ሕይወት የልጁን የኢየሱስን ሕይወት አንቺ ውስጥ ጨመረ፣ አንተ ውስጥ ጨመረ፣ እኔ ውስጥ ጨመረ። ስነዚህ ኢየሱስ ክርስቶስን ስንቀበል ኢተርናል ላይፍ ማለት ነው። አሌሉያ። ኔቨር ሊወሰድብኝ ኢየሱስን ለዚህ ነው ኢየሱስ ክርስቶስ ወደ እኔ የመጣ ሁሉ የእኔ ሊወሰጠዋለው ይህንን ይወት ደግሞ ከዚህ ሰው ውስጥ የሚወስድ ማንም ኃይል የለም። እስ የዘላለምን ይወት በእኔ ውስጥ አግኝቻለሁ ተመልሼ ወደ እግዚአብሔር የእግዚአብሔር መንግስት በሩሲ እኔ ውስጥ ገብቷል። የሚያወጣው ኃይል የለም። አሜን። እኔ ውስጥ የገባውን ህይወት ከዚህ በኋላ ማንም የገባውበት መንግስት ውስጥ ከብቻ ለው ሴጣን የፈለገ ማለት ይችላል። አልወጣም። ኢተርናል ላይፍ የሚለውን ትርጉም እያሳያቸው ሴኪርድ ላይፍ ሴኪርድ ላይፍ መቼም አንሰጋም። በልጁ በክርስቶስ ገብተናል፣ አንወጣም። ከጎኑ ተቀምጠናል። መቸም ተነሳና ሄድ ከስ አንባልም። ክብር ዩ አር ሴክዩርድ አሜን ነው ሃሌሉያ ሴክዩርድ ኢተርናል ላይፍ ማለት መሰ ሴክዩርድ ላይ እረፍታችን የተረጋገጠ፣ መዳናችን የተረጋገጠ፣ ልጅነታችን የተረጋገጠ። አንድ ነገር ልጠይቃችሁ፣ የወላጆች የሆናችሁት ታውቃላችሁ። የወለዳችሁት ልጅ ከእናንተ ህይወትን ተካፍሏል፣ ዘር ተካፍሏል። ኢቭን ስህተት ሲሰራ ተወስዳላችሁ እንዴ ያቺ እኔ መልሳችሁ ተወስዳላችሁ ነበር አንዴ ምን ሆኗ ከነ እስ በመወለድ በሉስ የእግዚአብሔር ህይወት እኔ ውስጥ ገብቷል የሆነ ነገር ሳበላሽ ተመልሶ ከኔ ውስጥ አይወጣ ዮሐንስ ምን እንዳታውቃላችሁ አንደኛ ዮሐንስ ምዕራፍ አንድ ላይ ከአምስት እስከ አስር ደግሞ ስታለሙ እንደዚህ ናቸዋል አሁን አላቸው ይሄን ወንጌል ስትሰሙ ከዚህ አምላክ ጋር አንድነት ወይንም አንድ አይነት ህይወትን ምን አረጋችሁ ትላላችሁ ከአምስት እስከ አስር ደግሞ እንደዚህ ከዚህ አምላክ ጋር ደግሞ ፌሎሺፕ ይኖራቸዋል ለዘለዓለም ምን ፌሎሺፕ ነው። ሉኪ ክርስቶስን ስናገኝ የተካሄደው ሁለት ነገር ነው። አንደኛ ዋነስ ነው የሆነ አንድነት ተፈጥሯል። አንድ አይነት ከአባቴ ጋር አንድ አይነት ይሆ ከኢየሱስ ጋር አንድ አይነት ለምን የእሱን ሕይወት ስለሰጠ አንድ አይነት ህይወት ካገኘው በኋላ የሚቀጥለውን ህይወት መጽሐፍ ፌሎሺፕ አላችሁ ፎር ሃው ሎንግ ፎር ኤቨር ፎር ኤቨር ምን ፌሎሺፕ አደርጋለሁ። ለዚህ ነው ንስሐ የሚባል ነገር የኢየሱስ ደም የሚለውን ነገር አንደኛ ዮሐንስ ምዕራፍ አምስት እስከ ምዕራፍ አንድ ከአምስት እስከ አስር ላይ እንደዚህ ላቸዋል ወንጌል ስትሰሙ ከጌታ ከእኛ ጋር አንድ አይነት ህይወት ይኖራቸዋል። ነገር ግን አላቸው ከእንግዲህ በኋላ ስትኖሩ በመንገዳችሁ ላይ ኃጢአትን ብታደርጉ የልጁ የክርስቶስ ደም ከኃጢአት ሁሉ ያነጻል። እንደውም ያስተለ ኃጢአት የለብኝ አልሰራም ብትሉ ውሸታም ትሆናላችኋል። ምን ማለት ነው? ከእግዚአብሔር ጋር አንድነትን ስንፈጥር አንድ አይነት ህይወት ወስደናል። ይህንንም አንድ አይነት ህይወት ወስደን ግን ጉዞውን ስንጀምር ከቀን ወደ ቀን፣ ከአመት ወደ አመት ወደ እግዚአብሔር ጋር ስንኖር የሚላቸው ይሄ ነው መንገድ ላይ በአእምሮ መታደስ ተሰምቶ ስላላለቀ እስላሜ ኮራፕትን የሆነ ሰውነቱ ስላላችሁ ኮራፕትን የሆነ አለሙ ስላላችሁ ምን ይሆናል? ታጠፋላችሁ፣ ስህተትን ትሰራላችሁ። ነገር ግን አይሷችሁ፣ ዩ አር ሴኪውርድ። የልጁ የኢየሱስ ደም ከኃጢአት ሁሉ ያነጻል። ወገኖች፣ የወለዳችሁት ልጅ ጫት ስለ ቃና አውጥታችሁ አታባረሩትም። ስቲል ልጃችሁ ነው። እስቲል ያናድናችሁም ቀን ልጃችሁ ነው። ያጠፋም ቀን ልጃችሁ ነው። ምንድን ነው የምታደርጉት ወገኖች? ጨቂቶ የመጣ ልጃችሁን የወለዳችሁ ዲኖ ጭቃ ውስጥ ንቦታ ረግ ሄዶ ያበላል። ምነው አንተ ልጅ አይደለም ከዚህ በኋላ ዘር የለም አትሉት። ምን ምት ትቆጣላችሁ፣ ታጥቡታላችሁ፣ ልብሱ ትቀይ። የልጁ ደን በኑሲ በየቀኑ በኑሲ ቆሻሻይን እያስወገደ እያነፃኝ መንገድን ቀጥራል። በወንጌል አግኝታችኋል። አሁንም በወንጌል ምን አግኝታችኋል? ህብረት አግኝታችኋል። ምን አይነት ህብረት? ከእሱ ጋር የማይቋረጥ ህብረት። እሱ አባታችን ነው፣ እኛም ልጆቹ ነን። ህብረታችን የተጠበቀ ነው። የዘላለም ህይወት ማለት ባቸው እንዲህ አይነት ህይወት ከእግዚአብሔር ጋር የአንድነት ህይወት ብቻ መካፈል ሳይሆን ከእግዚአብሔር ጋር ህብረት ማድረግ መቻል። ህብረት ማድረግ ይችላል። ምን አይነት ህብረት? አባቴ የሚለኝ አባቴ ሲያደርግ ያለውን አገር የሚያደርገውን አያለሁ አባቴ ደግሞ የሚያደርገውን አደርጋለሁ አባቴን አወራዋለሁ እሱ አሜን እንኳን ዳንኩ በሉሴ እ በመወለድ ያገኘ ነው የዘላለም ህይወት ምን አይነት ህይወት ነው ፎርኤቨር ላይፍ ነው ከእግዚአብሔር ጋር ምን አይነት ህይወት ነው የራሱ የእግዚአብሔር አይነት ህይወት ነው ምን አይነት ህይወት ነው ይህ ወት ሴኩርት ምንም ስጋት የለበት ክብር ለኢየሱስ

ቁጥር አንዱ ለእስከ ሁለት በነፃነት ልንኖር ክርስቶስ ብር አደረገን። እንዲህ ነው የሚሆን። ከገሃነም አወጣን ብቻ አይደለም የሚለው። ከዚህ በኋላ በምትኖሩበት ሕይወት ውስጥ ፍሪ፣ በነፃነት በስ በሰላም በስ፣ ይህን በነፃነት ልንኖር ክርስቶስ ነፃ አወጣን የሚለውን ቃል ነፃነት የሚለውን ቃል መጽሐፍ ቅዱሳችሁ ስታጠኑ፣ በጣም በጣም ሰፊ ገብታችሁ ማጨርሱት ትርጉም ይላል። አንደኛው ምን ማለመስ አውት ኦፍ ኮንደምኔሽን የሆነ ላይ ሆነ በነፃነት ልንኖር ክርስቶስ ምን አድርጎ ነው? ምን ማለት ከኢየሱስን ካገኘ በኋላ በህግ አትከሰስም። በሴጣን ልትከሰስ አትችልም። ኢየሱስ ጌታ በአጢአትን እንኳን ልትከሰሳችል አላችሁ። ኢየሱስን አገኘው ልጆ ኩኝ አንድነት ፈጠር ለዘላለም ክሎ ወደፊትም አሁንም ከእሱ ጋር እኖራለሁ። አንድ አይነት ወጦ ሲቻለሁ ከእሱ ጋር ህብረት አለ። እዛ ላይ አያቆምም ክርስትና ወደ ጌታ ከመጣ በኋላ ደግሞ በዚህ ምድር ላይ ያለኝን ቀሪ ጆርኒ ቀሪ መንገድ ጋድ ዋን ሚ ዋክ ወዚ ስ ፍሪደም በስ በነፃነት ነው አገለግለዋል፣ ነው አመልከዋል፣ ነው አሜን ነው ወይ? እግዚአብሔር አምላክ በነፃነት የሚለው ቃል ማሰብ። ወደ ክርስቶስ ከመጣ በኋላ ከዛች ቀን ጀምሮ ስለ አቃት አልተከሰስ ዩ አር ኖት ሪስፖንስ ዩ

ካልቸር ውስጥ ፆታ ቤትሎች ነገሮች የሚጻፉበት መንገድ ስለሆነ፣ ኦኬ ከዚህ በኋላ ስታደቡ መጽሐፍ ቅዱስ ለሆኑ ወንድሞች የሰጠ ለሆኑ እህቶች የከለከለ እንደዛ አይነት ስብከት የለም። ኢየሱስ ጌታ እግዚአብሔር ሜን ሜን ሜን እያለ ነው። በተለይ አማርኛው ሲገልጽ ብዙ አበላሽታል። ኤንወይ በአጭር ቀን በነፃነት ልንኖር ማለት ነበር። ምን እያለ ነው? ያለ የክስ የኩነኔና የፍርድ ሜንታሊቲ ከእናንተ ወጥቶ እንድትኖሩ ነው።

አያችሁ በክር በነፃነት ልንኖር አንደኛ ከክስ ነፃነት ውጪ ከክስ ውጪ ነው ለምን የክርስቶስ ደም ማንኛውም ማጣታችሁን አስወግዶታል ኢየሱስ ቤታ ኢየሱስ ጌታ ለዘለዓለም ፍርድ እናንተ አልተቀጠራችሁም እዚያ አልተቀጠርኩም ረምሱ የዘለዓለምን ፍርድ ያመለጥነው በጫዋነታችን ሳይሆን ኢየሱስ በሰራው ሰራ አማን በእግዚአብሔር ፍርድ ዙፋን ፊት ሊቀርብ ከቻለ በአንድ ነገር ብቻ ነው ከዚህ በኋላ ሄዳ ከአክሊል ጋር በተያያዘ ወዚዮ ቅባው። ከዚህ በኋላ በዘላለም ሕይወት ታገኛለ አታገኝም። ጉዳዩን ጨርሰናል። መጽሐፍ ቅዱስ በልጁ ያምን የዘላለም ሕይወት ወደ እግዚአብሔር ፍርድ አይቀርብም። ዮሐንስ ሶስት ሄዱና ምናምን ወደ እግዚአብሔር ፍርድ አይቀርብም። ከሳልቬሽን ጋር ከደህንነት ጋር በተያያዘ በእግዚአብሔር ፍርድ ዙፋን ፊት በክርስቶስ ያለ አይጠየቅም። ለምን ከዚህ በኋላ ወደ ፍርድ ወደ ጌታ ዙፋን ስቀር

ኢየሱስ ጌታ ነው። ከፍርድ መንፈስ ነፃ ሁኑ። በእኔና በእናንተ ላይ ከዚህ በኋላ ፍርድ አይሰለጥንም። ሶስተኛ ከክስ መንፈስ ነፃ ሁኑ። ሶስቱም ምንጭ አላቸው። የመጀመሪያ የኮንዶሚኔሽን ምንጭ አእምሯችን ነው። ሌላ ቀናዋለን። ኮንዶሚኔሽን ሁሉ ጊዜ ክስ የሚመጣው ከአእምሯቸው እንጂ ከሴጣን አለ። በደንብ ኩነኔ ኩነኔ ከሰው አይመጣም፣ ከሴጣንም አይመጣም። ኩነኔ የሚመጣው በሆነ ነገር ስታጠፋ ህሊና ነው የሚኮንነ ሁ ሁሉ ጊዜ ከሰው ነው። እንዲያርገሽ ያለ እንዲያርገ ያለ ጓደኞች፣ ጎረቤቶች እነሱ ሲመጡ እንደዚህ ነው። ጌታ ደግማ ኢየሱስ ጌታ ነው። አይ አም ፍሪ ፍሮም ክብር ለኢየሱስ ነው። ሶስተኛው ግን ክስ ይባል ራዕይ ምዕራፍ አስራ ሁለት ቁጥር አስራ አንድ እና አስራ ሁለት ክስ የሚመጣው ደግሞ ከወንድሞች አይመጣም። ክስ ከወንድሞች ክስ ከህልናችሁም አይመጣም። ክስ ምንጩ ሰይጣን ነው።